መምህራን በአገር ግንባታ ሂደት ላይ አይተክ የሚና የሚጫወቱ መሆኑ ይታወቃል። ይህንን ሚናቸውን በአግባቡ መጠቀም ከተቻለ ትልቅ ፋይዳም ይኖረዋል። የወራቤ ዩኒቨርሲቲ ትውልድ በመምህራን ይቀረፃል፣ ሀገር በትምህርት ይበለጽጋል በሚል መሪ ቃል ከዩኒቨርሲቲ መምህራን ጋር የውይይት መድረክ ተካሂዷል። በዚሁ መድረክም የማዕከል የኢትዮጵያ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ ጨምሮ የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ፣ የወራቤ ዩኒቨርሲቲ ፕሬዚዳንት ዶክተር ኢንጂነር ቶፊክ ጀማል እንዲሁም እንዲሁም የሚመለከታቸው ባለድርሻ አካላት ተገኝተዋል። የስልጤ ዞን ዋና አስተዳዳሪ አቶ ዜኔ ቢልካና የዩኒቨርሲቲው ፕሬዚዳንት ዶክተር ኢንጂነር ቶፊክ ጀማል ለውይይት መነሻ የሚሆን ጽሁፍ ያቀረቡ ሲሆን በቀረቡ ጽሁፍ ላይም የመድረኩ ተሳታፊዎች ሀሳብና አስተያየት ሰጥተዋል። ባለፉት ሰባት የለውጥ ዓመታት መንግስት በወሰዳቸው ቁርጠኛ ውሳኔዎች ዘርፈ ብዙ ለውጦች እየተመዘገበ መሆኑን በመድረኩም ተመላክቷል። ኢትዮጵያ ከውስጥና ከውጭ የነበረባት ተጽዕኖ በመወጣት አገሪቱ በብልጽግና ጎዳና ላይ እንድትራመድ ዘርፈ ብዙ ተግባራት መከናወናቸውን የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና የትምህርት ቢሮ ኃላፊው አቶ አንተነ ፈቃዱ ተናግሯል። ባለፉት ዓመታት በርካታ አስደማሚ የሆኑ ስኬቶች ተመዝግበዋል ኢትዮጵያ ውስጥ። በዛውም ልክ ደግሞ የራሱ የሆነ ፈተናዎች ነበሩ፣ የራሱ የሆነ ፈተናዎች ነበሩ። ስለዚህ እነዛን ስኬቶች በደንብ መረዳት ያስፈልጋል። ስኬቶቹ ላይ በደንብ መግባባት ያስፈልጋል። ተግዳሮቶችን ቻሌንጆችንም ደግሞ በደንብ አውቆ ምንድነው እስካሁን ያለው ቻሌንጅ፣ ቀጣይ ላይ ደግሞ ኮሬክት ማድረግ ያለብን ማስተካከል ያለብን ነገር ምንድን ነው የሚለውንም በደንብ መግባባት ይፈልጋል። ሀገራችን ኢትዮጵያ በ2040 በዓለም ደረጃ ቶፕ ሀያ ኢኮኖሚዎች ውስጥ አንዷ ለመሆን እየሰራች ነው ያለች ቶፕ ሀያ ኢኮኖሚዎች ውስጥ አንዷ ለመሆን እየሰራች ነው። አሁንስ ምን ደረጃ ላይ አለን? እዛ ለመድረስ ደግሞ ከእያንዳንዱ ባለድርሻ አካል ምን ይጠበቃል? ይሄንን ፌዴራል ላይ ያሉ ወይም ቶፕ አመራሮች ብቻ አይደሉም የሚያሳኩት። እነሱ ሀሳብ ያመነጫሉ፣ ዳይሬክሽን ያስቀምጣሉ፣ ይገመግማሉ። ግን ሁላችንም ነን ያንን ራዕይ የምናሳካው የተጣሉ ግቦችን የምናሳካው ሁላችንም ነን። ሁሉም ኢትዮጵያዊ ነው። መምህራን ጋር ሲሆን ደግሞ ቬሪ ሲግኒፊከንት ነው ማለት ነው። ስለዚህ ኢትዮጵያ ልትደርስ ያለመችበትን ቦታ ለመድረስ የመምህራኑ ሚና ቬሪ ቬሪ ክሪቲካል በጣም ክሪቲካል ነው። እና እዚህ ላይ በደንብ መግባባት ያስፈልጋል። ኢትዮጵያ ባለፉት ሰባት የለውጥ ዓመታት የተለያዩ ፈተናዎች ያለፈች መሆኑን አቶ አንተነ የገለጹ ሲሆን አገሪቱ የገጠማት ችግርንም በመቋቋም አሁን ላይ በእድገት ጎዳና ላይ ትገኛለች ብለዋል። ያለፍንበት ጊዜ በጣም ፈታኝ ነው። በለውጡ የመንግስት ለውጡ ከተደረገ በኋላ ከውስጥ በርካታ ስልጣን በኃይል መቆናጠጥ የሚፈልጉ አካላት በየአካባቢው በየመንደሩ ረብሸውናል፣ ሰላም አሳጥተዋል። ያንን ያለፍ ነው። በጣም ፈታኝ ጊዜ ነው የነበረው። ከዛ ውጭ ኮቪድ የገባበት ጊዜ የሚታወቅ ነው። ኮቪድ እንደውም ፕራግማቲክ የሆነ የእኛ ገቨርንመንት አገራት ሎክ ሲያደርጉ ኢትዮጵያ ሎክ አላደረገችም አይታች ሆነ። ከዛ ሲቀጥል እሱን ተሻግረናል ስንል የራሽያና የዩክሬን ጦርነት ግብይት ሰንሰለት ላይ ትልቅ ተጽዕኖ ነው ያለው። ያ ዓለም አቀፍ ክራይስ አምጥቷል፣ ኢትዮጵያም ላይ ደግሞ ዳፋው ደርሷል ማለት ነው። በዛ ሁሉ ቻሌንጅ ኢትዮጵያ በሁለት እግር ቆማ እዚህ መድረሷ በራሱ በደንብ አናሊሲስ ከሰራን ወደ ኋላ ሄደን በደንብ ካየን ተአምር ነው። ኢትዮጵያ ለምታደርገው የብልጽግና ጉዞ የመምህራን ሚና ትልቅ በመሆኑ የነጋገር ተረካቢ ዜጋን በመገንባት ሂደት መምህራን የራሳቸውን ኃላፊነት መውጣት ይገባቸዋል ብለዋል አቶ አንተነ። ኢትዮጵያ ልደርስ ያለመችበትን ለመድረስ ዩኒቨርሲቲዎች ክሪቲካል ናቸው። እውቀት መስጠት ብቻ አይደለም፣ ክህሎት መስጠት ብቻ አይደለም፣ ስብእናን መገንባት አለባቸው። እውቀት ኖሮት ክህሎት ኖሮት ስብእናው የተበላሸ ካራክተሩ የተበላሸ ትውልድ ብንፈጥር ዋጋ የለውም። ክህሎት የሚያካፍል ትውልድን የሚቀርጽ መልካም ስነ ምግባር እንዲሆነው የሚያደርግ ተቋም ነው መምህር ነው። ስለዚህ ከእውቀት ከክህሎት ባሻገር ትውልድን በስብናም ጭምር የሚቀርጽ ተቋም ነው መምህር ነው። ሶ ለምንለው ኢትዮጵያ ትደርሳለች ላለው እንትን ምንም ኮምፕሮማይዝ የምናደርገው አይደለም። ይሄን በደንብ ማወቅ ያስፈልጋል። ስለዚህ ምንድን ነው የኔ ሚና እዚህ ላይ የኔ ድርሻ ምንድን ነው የሚለውን ነገር በደንብ መነጋገር ያስፈልጋል። ህብረ ብሔራዊ አንድነትን በማጠናከር ከነጠላ ትርክት በመውጣት አሰባሳቢ ትርክት ላይ ትኩረት መደረግም ይገባዋልም ተብሏል። በመድረኩ ተሳታፊዎች የተነሱ ጥያቄዎችን መሰረት በማድረግም ማብራሪያና ገለጻም ተሰጥቷል።